ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ከነገ ለሁላችሁ አልሐምዱላ። የዛሬው ኪችን መቼም ምንም ምንም ሊወጣለት የማይችል ኪችን ነው። ይችላችሁ የመጣሁት ማለት ነው። ዋጋ ከፈለጋችሁ ካሬ በ15000 ብር ነው። ካሬ በ13000 ብር ነው። ደሞ በምነበረድ በ15000 ብር፣ በዚኛው በሌላኛው ደግሞ በ13000 ብር ካሬ ማለት ነው። አባይቦች ዬ እንግዲህ ይህንን ይመስላል ማለት ነው። እንደ ቤታችሁ ካሬ ስፋት ነው ዋጋ ብላችሁ ለምትሉ ዋጋው ይሄው ነው ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉት። ለምትወዱት ጓደኞቻችሁ አካፍሉ፣ ሸር ላይክ እያደረጋችሁ ለብዙ ዘንድ ለብዙሀን ዘንድ አድርሱ ትላችኋለሁኝ። በነገራችን ላይ ደህናን ቢቀርብ፣ ጅልን ቢቀርብ፣ ጥሩን ቢቀርብ የሚጠቅመው ያን ፍላጎት ያለውን ሰው ብቻ ነው የሚጠቅመው ገምግሞ አይቶ ማሳወቅ የሚችለው ያ ራሱ ሰውዬ ብቻ ነው። እስከ ዛሬ ድረስ ወግድ ላይ ይሄ ይሰራል የሚል ሰው ማንም ሰው የለም። ነገር ግን እንደሚሰራ ብዙ ጊዜ ደጋግሜ ነግሬያችኋለሁ ማለት ነው። በዘመነ ሶሻል ሚዲያ ላይ ከሌላ ተማንኛቸውም ሰው ዳውሎድ አርጌ የለቀኩት ወይም ደግሞ ከሌላ ሰው ዘንድ መጥቶ የተለቀቀ እንዳይመስላችሁ ማለት ነው። እዚሁ ወግድ ለመሆኑ በስልክ ቁጥሩ ደውላችሁ ማናገር ትችላላችሁ ማለት ነው ሀባይቦችዬ እንግዲህ የሙሐመድ ፈርኒቸር ቤት በጣም በጣም የተለየ እቃዎችን ነው የሚሰራው ማለት ነው ቀደም ሲል ደግሞ ገልጭላችሁ ነበረ በሌላ ኪችን ካቢኔት እንደምመጣላችሁ ይሄው መጥቼላችኋለሁኝ በነገራችን ላይ ቪዲዮውን ለብዙ ሰው ሸር አድርጉት ብዙ ሰው ከሚስ እያዘዝ የወጭ እየተበላ ነው እና ያለው ማለት ነው ባይ